ከሐምሌ አንድ ጀምሮ ከ20 ዓመት በላይ ያገለገሉ የመንግሥት ሠራተኞችን ጨምሮ በአስር ሺዎች ዕጣ ፈንታ ታውቋል። ከጥቂት ወራት በፊት የጸደቀው የመንግሥት ሠራተኞች አዋጅ ተቋማት ተልኳቸውን በብቃት እንዲፈጽሙ የሚያስችል ነው ቢባልም ከአዋጁ ጋር ተያይዞ በርካታ የመንግሥት ሠራተኞችም ከሥራ ሊቀነሱ እንደሚችሉ መሰረት ሚዲያ ከወራት በፊት መዘገቡ ይታወሳል። ታዲያ አሁን በደረሰ መረጃ እንደሚጠቁመው ደግሞ በአስር ሺዎች የሚቆጠሩ የመንግሥት ሠራተኞችም ከሐምሌ 1 2017 ዓመተ ምህረት ጀምሮም ከስራ ሊቀነሱ እንደሆነም ታውቋል። በዚህ ሁሉም የመንግስት ሰራተኛና ተቋማት ሪፎርም በሚል አሰራር ከሀያ ዓመት በላይ ያገለገሉ ሰራተኞችን ጨምሮም ከሐምሌ አንድ ጀምሮ ውላቸው እንዲቋረጥ ከወዲህ ዝግጅት እየተደረገ መሆኑን መሰረት ሚዲያ ከመንግስት ምንጮች አረጋግጫለው ሲል ተደምጧል። ከኢትዮጵያ አየር መንገድ እስከ ምድር ባቡር ኮርፖሬሽን፣ ከፓርላማ ጽፈት ቤት እስከ ዩኒቨርሲቲዎችም፣ ከክፍለ ከተማዎች እስከ ሚኒስቴር መስሪያ ቤቶች ወዘተ ይተገብሩታል የተባለው በዚህ የሰራተኛ ቀነሳ በአስር ሺዎች የሚቆጠሩ ሰራተኞችም ከስራቸው ይሰናበታሉ ተብሎ ይጠበቃል። የህዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪት፣ ቴክኖሎጂ ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ነገሪ ሌንጮ በአዋጁ አለማና አስፈላጊነት ዙሪያ ከወራት በፊት ማብራሪያ ሰጥተው በነበረበት ወቅት በቀጥታ ስለ ሰራተኛ ቀነሳ እያነሱት ነገር ባይኖርም የመንግስት አቅጣጫ ከተያዘባቸው ጉዳዮች አንዱ ከሚያስፈልገው በላይ የመንግስት ሰራተኛ አለ የሚለው ዋና መሆኑን ጠቅሰውም ነበር። በህዝብ ተወካዮች ምክር ቤት የመንግስት ተጠሪ ሚኒስቴር አቶ ተስፋዬ በልጅጌም ሂደቱ የግለሰቦችን መብት ያለ አግባብ እንዳይጎዳ ሚዛኑን አስጠብቆ በመሄድ ረገድ ተገቢው ጥንቃቄ ይደረጋል ቢሉም በርካቶች ከስራቸው መቀነሳቸው እንደማይቀር ግን ታውቋልም። የረቂቅ አዋጁ ላይ ይዘት በአግባቡ ባለመረዳት በአንዳንድ ሚዲያ ተቋማት በተዛባ መረጃ እየተላለፈ እንደሆነ የሚናገሩት ዶክተር ነገሪ በበኩላቸው ግልፀኝነት በሚያስፈልጋቸው ጉዳዮች ላይ በመወያየት ረቂቅ አዋጁን የበለጠ ለማዳበር እና ህዝቡ ትክክለኛ መረጃ እንደሚያገኝ ለማድረግ ይደረጋልን ብለዋል። አዋጁ እንደ ፍርድ ቤት፣ አቃቢ ህግ፣ ፖሊስ፣ መከላከያና የደህንነት የመሳሰሉ ተቋማት ውስጥም የብሔር ስብጥር ለማድረግም ያለመ መሆኑን የጠቀሙት ምንጮቻችን አዋጁ የብሔር ብሔረሰቦች ጀግንነትና አካታችነት ስርዓት ይገነባል በሚል በመንግስት እንደታሰበ አስረድተዋልም። የዚህን የመንግስት ሰራተኞችን ቅነሳ የሚጠቁም ነገር ግን ብዙ ሰው ልብ ያላለው አንድ መረጃ በአንድ የመንግስት ሚዲያ ተለቆም ነበርም። ሲቪል ሰርቪሱ ሀገሪቱ ከምትሸከመው አገልግሎት ከሚፈለገው በላይ የበዛ መሆኑን ተጠቁሞም የሚል መረጃ በቅርብ በኢትዮጵያ ፕረስ ድርጅት ተሰራጭቶ የነበረም ሲሆን በአሁኑ ወቅት ያለው የሲቪል ሰርቪስ ቁጥር ሀገሪቱ ከምትሸከመው እና አገልግሎቱ ከሚፈልገው በላይ የበዛ መሆኑን ዶክተር ነገሪ መናገራቸውን ዘግቦ ነበርም። ታዲያ ዶክተር ነገሪ በዚህ ንግግራቸው እንደጠቀሱትም በየመንግስት መንግስት መስሪያ ቤቱ ያለው የሰራተኛ ቁጥር በጣም በርካታ ነው። ሀገሪቱ ከምትሸከመው አገልግሎት ከሚፈለገው ሰው በላይ የበዛ ነው። በአደረጃጀት አንጻር ሲታይም ከአንድ መስሪያ ቤት ውስጥ መዋቅሩ የሚሸከመው ብዙ የሰው ኃይልን ነው። በተሸከመው ቁጥር ደግሞ የሚያገለግለው ጥቅም አናሳ ነው ብለውም ነበር ኃላፊው። አክለውም የመንግስት ሰራተኞች የብዛታቸውን ያህል የሚሰሩ አገልግሎት የሚያረካ አይደለም፣ የተወሰኑ ይሰራሉ፣ ሌሎቹ ግን የተወሰነው ሰራተኛ በሰራው ትከሻ ላይ ተንጠልጥሎ ይኖራሉ፣ በማለት የሰራተኛ ቀነሳ መኖ መኖሩን በተዘዋዋሪ መንገድ ጠቁመውም ነበርም። አላፊው አክለውም አዋጁ የመንግስት ሰራተኞችን በብቃት ውድድር ላይ ተመስርቶ ተገቢ የሆነውን ጥቅም እንዲያገኙ የወጣ እንጂ የመንግስት ሰራተኛውን ለመቀነስ ያለመ እንዳልሆነም፣ መረጃን በማጣመም ህዝቡን ለማደናገር የሚደረገው ጥረት መሰረተ ቢስ ነው በማለት ተናግሯልም። ዶክተር ነገሪ ይህን ማስተባበያ ቢያቀርቡ መሰረት ሚዲያ አሁንም የሰራተኛ ቅነሳውን በተመለከተ የሰራው ዘገባ ትክክለኛ እንደሆነ እንደሚያምን ለተከታዮቹ ለመግለጽ ይወዳል። አሁን ሰዓቱ በርካታ የመንግስት ሰራተኛ መስሪያ ቤቶችም በየማስታወቂያ ቦርዶቻቸው የስራ ድልደላ እያለጠፉ መሆኑን እና ከስራቸውም የተቀነሱ ሰዎች ከወዲሁ እጣ ፈንታቸውን እያወቁ መሆኑን ያሰባሰባቸው መረጃዎች እንደሚጠቁሙም ታዋቂው መሰረት ሚዲያ ጋዜጠኛ ኤልያስ መሰረቱን ይፋ አድርጓል።